እንዚህ በስነስርዓት የሚታየው እንደዚህ ሲሆን ነው በስነስርዓት የሚታየው እንደዚህ ሲሆን ነው ያ ተስተካከለ ተስተካከለ እንዴት ናችሁ ቤተሰብ ሰላም ናችሁ ለአስር ደቂቃ ከእናንተ ጋለው ሀብታሙና እንትና ታረቁ አይደለም አቤ ሎሪ ከኩዬ ይዘጋብኛል ብዬ ይዘጋብኛል ብዬ እንዴ እንዴት? እንዴ እየተስተካከለ ከዛ እቺ እንዲል አድርጋ። እሺ ጠጋ በለልኝ፣ ግድ የለህም። ዌብ ካሜራ ያስ ያቋርጥብኛል። እናንተ ሀብታሙና ሀብታሙና ሀብታምና ት ታረቁ አርማ ታረቁ። ሰይፉ ላይ ቀረቡ። እኔ አሁን የሆነ ድምፅም ምንም ላሰማ ብፈልግ እየፈራሁኝ ነው፣ አረን እየፈራሁኝ ነው። ምክንያቱም ኮፒራይት። ስለዚህ ብዬዘለራ ታረቁ አይደለም እንግዲህ አሁን በሶስተኛ ሰው ደግሞ በልጅ እንመጣለን ብለዋል። ያድርግላችሁ